በየሰከንዱ አዳዲስ ሁነቶች የሚፈጠሩባት ዓለም በዚህኛው ሳምንትም ትላልቅ ክስተቶችን አስተናግዳለች። በምጣኔ ሀብት፣ በስፖርት እንዲሁም በፖለቲካ በዚህ ሳምንት የነበሩ አበይት ክንውኖች ምን ይመስላሉ እንዳሰሳቸዋለን። የሀገር ውስጥ ጉዳይን ስናስቀድም ስድስተኛው የሕዝብ ተወካዮች ምክር ቤት አምስተኛ ዓመት የስራ ዘመን ሁለተኛ መደበኛ ስብሰባ ውሎን እናገኛለን። በጉባኤው ላይ ከምክር ቤት አባላት ሰላምና ጸጥታ፣ ዲፕሎማሲ፣ የውጭ ግንኙነት ጉዳይ፣ ኢኮኖሚና የባህር በር ጥያቄን የተመለከቱ ጉዳዮች ተነስተዋል። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ለተነሱ ጥያቄዎች ሰፊ ማብራሪያ የሰጡ ሲሆን በተለይም የቀይ ባህርን ጉዳይ አስመልክቶ የሰጡት ማብራሪያ በዓለም አቀፍ መገናኛ ብዙሃን ሰፊ ትኩረት አግኝቷል። እያደገ የሚገኘው የኢትዮጵያ ኢኮኖሚና ሕዝብ የባህር በር ጥያቄ ለማንሳት ሳት የሚሸማቀቅበት ጊዜ ማብቃቱን ጠቅላይ ሚኒስትር አብይ አህመድ ተናግረዋል። የኢትዮጵያ በቀይ ባህር የመጠቀም ጉዳይ አይቀረ መሆኑን ያነሱት ጠቅላይ ሚኒስትሩም ከልክ ያለፈ ራስ ወዳድነት ለጉርብትና እንደማይጠቅምም አመላክተዋል። አክለውም መንግስት ቀይ ባህር የኢትዮጵያ ህጋዊ፣ ታሪካዊ፣ መልክዓ ምድራዊና ኢኮኖሚያዊ ጥያቄ ነው ብሎ እንደሚያምን፣ ይህንንም ለማሳካት ለሰላም ቅድሚያ ይሰጣል ብለዋል። ኢትዮጵያ በሰላማዊ መንገድ የባህር በር ባለቤት ለመሆን የያዘችው ውቅድ እንዲሳካ አሜሪካ፣ ቻይና፣ ሩሲያና የአውሮፓ ህብረትን ጨምሮ ለተለያዩ አካላት በተገቢው ልክ ማስረዳቷን ስሩ ገልጸዋል። አሁንም ኢትዮጵያ በሰጥቶ መቀበል መርህና በድርድር ተጠቃሚነቷን ለማረጋገጥ ዝግጁ መሆኗን አጽንኦት ሰጥተዋል። ነገር ግን ቀይ ባህርን ለማጣት 30 ዓመታት እንደወሰደብን ሁሉ ባህሩን ድጋሚ ለመጠቀም 30 ዓመታትን አንጠብቅም ሲሉ መልእክታቸውን አስተላልፈዋል። የዓለማችን አዛውንት ፕሬዚደንት ለስምንተኛ ጊዜ ምርጫ ማሸነፋቸው በሳምንቱ መነጋገሪያ ከነበሩ ጉዳዮች መካከል አንዱ ነው። የ92 ዓመቱ የካሜሩን ፕሬዚደንት ፖል ቢያ በቅርቡ በሀገሪቱ የተደረገውን ምርጫ በአብላጫ ድምፅ ማሸነፋቸውን የህገ መንግስታዊ ምክር ቤት አውጇል። ምክር ቤቱ ባወጣው መግለጫ መሰረት ፖል ቢያ 53.6 በመቶ የድጋፍ ድምፅ በማግኘት ነው አሸናፊ መሆን የቻሉት። በምርጫው ብርቱ እጩ ተፎካካሪ የነበሩት ኢሳቲቺ ሮሜ 35.19 በመቶ ድጋፍ ማግኘታቸው ተነግሯል። ውጤቱ ይፋ ከተደረገ ማግስት የምርጫውን ውጤት ያልተቀበሉ ዜጎች ከፖሊስ ጋር በገቡት ግጭት አራት ሰዎች መሞታቸውን ሮይተርስ አስነብቧል። እንደ አውሮፓውያን አቆጣጠር ከ1982 ጀምሮ ሀገሪቱን ማስተዳደር የጀመሩት ፕሬዚዳንቱ በ2008 የስልጣን ዘመን የሚገድበውን ድንጋጌ በመሻር ለ43 ዓመታት በስልጣን ላይ ዘልቀዋል። ለስምንተኛ ጊዜ ምርጫ ያሸነፉት ፕሬዝደንት እስከ 2032 ድረስ በስልጣን የሚቆዩ ሲሆን፣ በዚህ ወቅት መቶ ዓመት የሚሞላቸው ይሆናል። አሜሪካን ለሁለተኛ ዙር እያስተዳደሩ የሚገኙት ፕሬዚደንት ዶናልድ ትራምፕ በ2028 ፕሬዚዳንት ሆነው ሊቀጥሉ እንደሚችሉ የቀድሞ የስትራቴጂ አማካሪያቸው ስቲቭ ባነን መናገራቸው የዓለምን ቀልብ የሳበ ጉዳይ ነበርም። የቀድሞ የዋይት ሀውስ ዋና ስትራቴጂስት ስቲቭ ባነን ከኢኮኖሚስት ጋር ባደረጉት ቃለ መጠይቅ የአሜሪካ ፕሬዚደንቶች ስልጣን ዘመን ከሁለት እንዳያልፍ ከሚደነግገው የህገ መንግስት አንቀጽ በተጻራሪ ለሶስተኛ ጊዜ ሀገሪቷን ሊመሩ እንደሚችሉ ነው የተናገሩት። ትራምፕ በ28 ምርጫ ዳግም ፕሬዚዳንት ሆነው ሊቀጥሉ እንደሚችሉ የተለያዩ ጭምጭምታዎች መሰማት ከጀመሩ ሰንበት በት ብሏል። የፕሬዝደንቱ ቀንደኛ ደጋፊዎች ፕሬዝደንቱ በአሜሪካና በዓለም አቀፍ ደረጃ ያስጀምሯቸው ስራዎችን ለመጨረስ ተጨማሪ ጊዜ ያስፈልጋቸዋል እያሉ እንደሚገኙ ይነገራል። የቀድሞ አማካሪ ስቲቭ ባነን በበኩላቸው ትራምፕን በ28 በስልጣን ለማዝለቅ የተለያዩ መንገዶች እንዳሉ ተናግረው ጉዳዩ የሚፈጸምበት እቅድ ጊዜው ሲደርስ ይፋ ይሆናል ብለዋል። ትራምፕ የቀድሞ አማካሪያቸው ንግግር በተመለከተ ድጋፍም ሆነ ተቃውሞ ሳያሰሙ አሁን ባሉበት ሁኔታ በጉዳዩ ዙሪያ ዝርዝር ነገር መናገር እንደማይፈልጉ ለጋዜጠኞች ተናግረዋል። ቻይናና አሜሪካ በመካከላቸው ያለውን የንግድ ጦርነት ረገብ ለማድረግ የተስማሙትን በዚሁ ሳምንት ነበር። ለቀናት በእስያ ይፋ የስራ ጉብኝት ያደረጉት የአሜሪካው ፕሬዝደንት ዶናልድ ትራምፕ ከቻይናዎቻቸው ሺ ጂንፒንግ ጋር ተወያይተዋል። ከ2019 ወዲህ ለመጀመሪያ ጊዜ ፊት ለፊት የተገናኙት ሁለቱ መሪዎች በመካከላቸው የሚገኘውን የንግድ ጦርነት ረገብ ለማድረግ ተስማምተዋል። ትራምፕ ወደ ስልጣን ከመጡ ጀምሮ በተለያዩ ሀገራት ላይ ከፍተኛ የታሪፍ ጭማሪ አድርገው የነበረ ቢሆንም በኢኮኖሚ ተቀናቃኛቸው ቻይና ላይ የጣሉት ታሪፍ ግን በመጠኑ ከፍተኛ እንደነበር ይታወሳል። ቻይና በወሰደችው ተመሳሳይ እርምጃ ሁለቱ አገራት ከፍ ያለ ውጥረት ውስጥ ከመግባታቸው ባለፈ የታሪፍ ጭማሪው በዓለም አቀፍ ኢኮኖሚና የንግድ እንቅስቃሴ ላይ ጫና አሳድሯል። ሁለቱ መሪዎች ውጤታማ ውይይት ማድረጋቸውን የገለጹት ትራምፕ በቤጂንግ ላይ ተጥሎ የነበረው 57 በመቶ የታሪፍ ጭማሪ ወደ 47 በመቶ ዝቅ ለማድረግ መወሰናቸውን አሳውቀዋል። በሁለቱ የዓለም ግዙፍ ኢኮኖሚ ባለቤቶች መካከል የተደረሰውን ስምምነት ተከትሎ በኒውዮርክና በሌሎችም የአክሲዮን ገበያ ማዕከሎች መጠነኛ እድገት ታይቷል። ከሀያ በላይ የአውሮፓ ሀገራት ዩክሬንን በመደገፍ የሩሲያ ነዳጅና ጋዝ ከአለም አቀፍ ገበያ ለማስወጣት ቃል ገብተዋል ሀገራቱ ፕሬዚደንት ቭላዲሚር ፑቲን ጦርነቱን እንዲያቆሙ ጫና በማሳደር ከዩክሬን ጎን እንደሚቆሙ ገልጸዋል በለንደን በተካሄደው ጉባኤ ላይ የዩክሬን ፕሬዚደንት ቮሎዲሚር ዘለንስኪ ሩሲያ ላይ ጫና ማሳደር ብቸኛው መንገድ ነው ብለዋል የአውሮፓ ህብረት መሪዎች ለቀጣይ ሁለት ዓመታት ለዩክሬን የገንዘብ ድጋፍ ለማድረግ መስማማታቸውን ያለፈው ሀሙስ መግለጻቸው አይዘነጋም የህብረቱ አባል ሀገራት 122 ቢሊዮን ዶላር የሚገመት የሩሲያ ንብረት ላይ ማዕቀብ ይጥላሉ ተብሎ ሲጠበቅ የነበ የተከበረ ቢሆንም ከስምምነት ሳይደርሱ ቀርተዋል። የዩክሬን አጋሮች የሀገሪቱን የአየር ኃይል ለማጠናከርም ቃል ገብተዋል። ሳምንታዊ የዓለም በዚህ ሳምንት መሰናዷችን እስካሁን የተከታተላችሁትን ይመስል ነበር። ሳምንት በአዳዲስ ጉዳዮች እስክንገናኝ በቸርቆዩ